ሰላም ውድ የቤታችን ሰዎች ቃል በገባ ነው መሰረት ስለ ቀነኒ አዱኛ አዳዲስ መረጃዎችን ይዘን መጥተናል። እጅግ አሳዛኝ መረጃ ወጥቷል። ቀነኒ ሕይወቷ ያሳዝን ነበር። ከዚህ በፊት ጥቃቶች እንደደረሱባትም የፎቶ ማስረጃዎች ተገኝተዋል። ብዙዎችን ያስቆጣውን የአንዱዓለም ጎሳን ተግባር፣ እንዲሁም ፍትሕ ለቀነኒ እንቅስቃሴ ተጀምሯል። ሁሉንም በዝርዝር እናስቃኛችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሀሳብ አስተያየታችሁንም አስቀምጡልን። ቀነኒ አዱኛ ከሞተች ሳምንት ቢቆጠርም ስለ አሟሟቷ አሁንም መረጃ አልሰጠም። ስለ አሟሟቷ በሞቷ ማግስት ሲጠየቅ እያጣራን ነው በጥቂት ቀናት ውስጥ መግለጫ እንሰጣለን ያለ ቢሆንም አሁንም ዝምታን መርጧል። ራሷን አጥፍታ ነው የተባለችው ያቺ ቆንጆ ሳቂታ ወጣት በትላንትና ዕለት አንድ ፎቶዋ በሶሻል ሚዲያ ላይ ሲዘዋወር ነበር። በምስሉ ላይ እንደምትመለከቱት ፊቷ በጥፊ ወይም በሌላ ምት በልጿል። ዓይኗ ውስጥ አዘናለ ታሳዝናለች። ይህንን ፎቶዋን ያወጣው በማህበራዊ ትስስር ገጾቹ ላይ ዮኒማኛ በመ ባል የሚታወቀው ሰው ሲሆን ፎቶዋን የላኩለት ሰዎች በድብቅ ስማቸው ሳይጠቀስ ሐቋ እንዲወጣላት ነው እንጂ ለህይወታችን እንሰጋለን እንዳሉት አሳውቋል። በተጨማሪም የቀድሞ ፍቅረኞቹ ነን ያሉ ሴቶች የህግ ከለላ ከተደረገላቸው ቃላቸውን መስጠት እንደሚፈልጉ እንደነገሩት ተናግሯል። ዮኒ ማኛ ዝማ ዝም አትበሉ ቀነኒ ተገድላ ነው እንጂ ራሷን አጥፍታ አይደለም ባይ ነው። እኔ በበኩሌ ዝም አልልም፣ በቻልኩት አቅም ሐቋን አወጣላታለሁ። እሄ ጅማሮ ነው ሲል አክሏል። ቀነኒ አዱኛ ሐዘኗን በሳቅ የደበቀች በቲክቶክ ገጾቿ ላይ የምትለቃቸው ሙዚቃዎችና ጭፈራዎች ደስተኛ ያስመሰሏት የምታሳዝን ነፍስ ናት። ራሷን አጥፍታ ሚሁን ተገፍትራ፣ ያቺ ቅስፈት የአንድ ቀን ንዴት፣ የአንድ ቀን ጭቅጭቅ፣ የአንድ ቀን ግልፍተኝነት የወለዳት አይደለችም። ውድ ቤተሰቦች፣ እንግዲህ ይችን ቀን እንጠብቃለን ማለት ነው። እግዚአብሔር አምላክ እውነተኛ ፍትህ እስኪሰጠን ድረስ መጠበቅ አለብን ማለት ነው እና ያው እንግዲህ አሁን ላይ ደግሞ እየተሰራጨ ያለ በየ ሚዲያው ላይ በጣም የተዛባ የተሳሳተ ግምታዊ ነገር አለ ማለት ነው። ያ ማለት ምን ማለት ነው መሰላችሁ? ለምሳሌ አንዱዓለም ጎሳ ተፈርዶበታል፣ ታስሯል፣ በቃ እሱ እንደሆነ አምኗል፣ ተረጋግጧል እየተባለ የሚወራ ነገርም አለ ማለት ነው እና የሚዲያ ነገር ሁሉም ሊታመን አይገባውም። ነገር ግን ይሄ ከቅርብ ከቤተሰባዊ የተላለፈ ቪዲዮ ስለሆነ ነው ሼር ያደረኳችሁ እና እስካሁን ድረስ ምንም ነገር የለም። ፖሊሶችም ምንም የሰጡት ምላሽ የለም። ገና በማጣራት ላይ ናቸው ማለት ነው። እሱም ለጊዜው እንደ ተያዘና በማረፊያ ቦታ እንዳለ ነው እንጂ ምንም የተሰጠ ውሳኔና ወደ እስርም የገባበት ሁኔታ የለም ማለት ነው እና እንግዲህ እግዚአብሔር አምላክ የንጹሐኑን ደም ውስጥ የንጹሐኗን ደም አይደለም። ስለ ቀነኒ ብቻ አደለም፣ አሁን ዛሬ ላይ እየጮህን ያለ ነው። ስለ ቀነኒ ብቻ ሳይሆን ስለ አለፈው ስለ እህቶቻችን፣ ስለ ህፃናት፣ ትናንትም ስለሆነው ስለ እነ ትዝታ፣ ስለ ሁሉም ደም ነው፣ ነገም ስለሚቀጥለው በዚህ ሁኔታ። ነገም ይህ ነገር ድልድይ ሆኗል። ከሌ ሞታ ምን መቷል፣ ከሌ እንዲህ ተደርጋ ምን መቷል እየተባለ ነገ ሁላችንም ቤት እያንኳኳ የሚመጣ አይነት ነገር ስለሆነ ግዴታ በቤተሰብም ላይሆን ይችላል፣ በተለያየ መንገድ ብቻ የሴት ልጅ ጥቃት ይቁምልን። የሴት ልጅ በደልና ግፍ እንደዚህ አይነት አሰራር ይቁምልን ነው። በሩቅም በቅርብም ቤተሰብም ቢሆን የሴት ልጅ ግፍ ይቁምልን በኢትዮጵያ ምድር። እና ያን በማለት ነው ሁላችንም ልንጮህ የሚገባው እና እየተጮህም ያለው ማለት ነው። ሁላችሁም ሼር፣ ኮሜንት እያደረጋችሁ ሀሳባችሁንም ስጡ። ለሌሎችም እንዲዳረስ ሼር አድርጎ እና በጸሎት ልናግዛቸው ይገባል። እውነተኛውን ለቻ ለወዳጅ ዘመዶቿ፣ ለእኛም፣ ለህዝቡ ለኢትዮጵያ ህዝብ መጽናኛ እውነተኛውን ምላሽ እግዚአብሔር እንዲሰጠን ማለት ነው። እኛ በማንም ልንፈርድ የምንችለው ነገር የለም። እንግዲህ ብዙ ብዙ መረጃዎች እየወጡ ይገኛሉ። እህታችን እንግዲህ ግን አንዳንድ ሰዎች ግምታዊ ነገር ሲናገሩም ከሚያዩት ነገር ነው ማለት ነው። እንግዲህ ከአሁን ቀደም በነበረው በቴክስቱም በምኑም ልጅቷ ምቹ ሁኔታ ውስጥ እንዳልሆነች እና ብዙ ነገር ችላ የኖረች እንደሆነ ነው። አሁን ደግሞ የባስ ብሎ በጥፊ ተመታ ፊቷ የዘጉ ነው ፖቶ እንግዲህ በስልኳ ውስጥ ነው ያለው የተገኘው ማለት ነው። በስልኳ ውስጥ ተገኝቶ ከዛም ማለፍ ሲል ደግሞ በጣም ለቅርብ ጓደኞቿ ሼር በማረጓ እነሱ ናቸው ነገሮች የበለጠ ማስረጃ እንዲሆኑ ብለው ለሚዲያ ለትልልቅ ሚዲያ ሰዎች ሼር ያደረጉት ማለት ነው። ከዚህ ከዚህ ግምት ከዚህ አንግል ስንነሳና ስንገምት ደግሞ ትክክለኛ ከአንዱዓለም ጎሳ አይወርድም የሚባል ግምት አለ። ስለዚህ ሀምሳ ለሀምሳ ነው መቶ መቶ ምንም ይሄ ነው የምንለው ነገር አይኖርም። እግዚአብሔር ያውቃል። እግዚአብሔር አዋቂ ነው ብቻ እውነተኛውን የንጹሐኗን ደም የሱ ያውጣለን ጸሎታችንንና ምንጊዜም ጩኸታችንን ማቆም የለብንም ስለ ሴት ልጅ ግፍና በደል ስለ ሴት ልጅ ክብር ስለ ሴት ልጅ ሁኔታ የሚለው ለሁላችንም ጩኸት ሊሆን ይገባል ማለት ነው እንግዲህ የእነ ትዝታም ይኸው እየተረሳ መጥቷል ከቀን ወደ ቀን ምንም ይሄ ነው ሊባል አልተቻለም። ትናንትም የነሄበን ሌሎችም ሌሎችም ሌሎችም ብዙ ለዛውም፣ እነሱ ሚዲያ ላይ የወጡ ትንሽ ሚዲያ ያያቸው ሰው ያላቸው ናቸው። እና በየቤቱ በየጓዳው በየጫካው ስንቶቹ ከርተዋል። እውነት ለመናገር ይሄ ነው የማይባል እኛ የማናውቀው ስንት ስቃይ ያሳለፉ እና ስንት ግፍ የተፈጸመባቸው አሉ። እና የሴት እህቶቻችን ግፍ ይቁም። በኢትዮጵያ ምድር ላይ በቃ ሴት እህቶቻችን አይገፉ፣ አይጎዱ፣ አይደፈሩ፣ አይገደሉ፣ አይታረዱ። የሴት እህቶቻችን በደል እየቆም እያለን መጮኋችን እንደቀጠለ ነው የሚሆነው ማለት ነው። ምክንያቱም በዚህ ሁኔታ ላይ ነገሮች ጋብ እንዲፈጥሩና በዚህ ሁኔታ ላይ ነገሮች መቋጫ ካልተሰጣቸው ነገም የሚቀጥለው ነገር በጣም እጅግ በጣም አሳሳቢና ከባድ ነው የሚሆነው ማለት ነው። ስለዚህ ሁላችንም ልንጮህ ይገባል ሼር ላይክ እያደረግን ለሌሎች እንዲዳረስና ሁላችንም የራሳችንን ድምፅ ፍትህ ለሴቶች ፍትህ ለእህቶቻችን ፍትህ ለህፃናቶች ፍትህ ለኢትዮጵያ እህቶች እያልን ልንጮህ ይገባል እላለሁ ወደ ቤተሰቦቼ አዳዲስ መረጃዎች ሲኖሩ አደርሳችኋለሁ ማለት ነው በተረፈ አዳዲሶች ሰብስክራይብ በማድረግ ቤተሰብ እንሆን ቪዲዮውን ስታዩ ላይክ እያደረጋችሁ እዩ። ውድ ቤተሰቦቼ አበረታቱኝም። ለሌሎችም እንዲደርስ ሸር ወይም ደግሞ ላይክ በማድረግ ተባበሩ ማለት ነው። ያለንበት ሁኔታ በጣም አስከፊ ሁኔታ ያለ ያለ ነው እና የሁለት ሺ ሰባት ታሪክ አለመደገሙን ምንም የምናውቀው ነገር የለም። ሁለት ሺ ሰባት ላይ ያለው ለሕዝብ አልቅሷል እና ድጋሚም እኛም የሆነ ነገር ሆነን ያ ነገር እንዳይከሰት ጂቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን ጠፉ። የዓለም የስደተኞች ድርጅት አይኦኤም እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። አራቱም ጀልባዎች ጉዞ የጀመሩት ትናንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሱ ጂቡቲ የተነሱ አራት ጀልባዎች ሰዎች ተገልብጠው 181 ኢትዮጵያውያን ጠፉ። የዓለም የስደተኞች ድርጅት አይኦኤም እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። አራቱም ጀልባዎች ጉዞ የጀመሩት ትናንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ትውልድ ኢትዮጵያውያን እና ኤርትራውያን የሆነን ሁላችን እንግዲህ ለነዚህ ለወገኖቻችን ድምፅ ልንሆናቸው ይገባል። እንግዲህ በቻልነው በየፕላትፎርሙ ሼር ኮፕሊንግ እያደረግንላቸው ተደራሽ እንዲሆን ማድረግ መቻል አለብን፣ ማለት ነው። እንግዲህ ድምፅ ያላሰሙ ዝምቶች አሉ። ቤት ተዘግቶባቸው በረሀብ በጥም በተለያየ ነገር ህይወታቸውን ያጡ አሉ። የደከሙ አሉ። ስለዚህ እንደዚ ትንፋስ እንኳን አውጥተው ተናግረው ባካችሁ ድረሱልን የሚሉ ድምፅ ልንሆናቸው እንኳን ይገባል፣ ማለት ነው እና እንዳሉት የሁለት ሺህ ሰባት ታሪክ የማይደግምበት ምንም ተስፋ የለም ማለት ነው እና እንግዲህ፣ እግዚአብሔር አምላክ እውነት መንገዱን ያመቻችላቸው። ፈጣሪ ሆይ በጣም ከባድ ነው፣ ምን ዘመን ላይ ደረስን ያስብላልና እንግዲህ ፈጣሪ ነፍሳቸውን ይማርልን፣ ያረፉትንም የደከሙትንም ያበርታልን፣ እነዚህንም በህይወት ይጠብቅልን እያለን ሼር ኮፕሊንግ እያደረግን እንተባበራቸው። እውነት እንተባበራቸው። ማንኛውም በቤት ውስጥ ቲክቶኩም፣ ኢንስታግራሙም፣ ቴሌግራሙም ስታገኙ ይህም ቪዲዮ ሼር እያደረጋችሁ እውነት እንተባበራቸው። ሰብአዊ ሁኔታችንን እንወጣላለሁኝ። ማርያም ሀዘን ልቦና ታቀልል ማርያም